አስደንጋጭ ዜና! ወይዘሪት ባዩሸን ተምች አነቃት። እገልሻለሁኝ መረጃውን እንዴት አድርገሽ ነው የቀየርሽው? ሲቀጥል ለምንድን ነው እኔን ያሳሳትሽኝ ብሎ አነቃት። ትሰምኛለሽ? ዶክተሩንም አንቺ እንዳስፈራራሹ አውቃለሁኝ። እኔ የጆሮን ቤተሰቦች ከማወቅ በፊት ነው እንደዚህ አይነት ስህተት የሰራሁት። አሁን ግን ሂደሽ እንደምንም ማስተካከል አለብሽ አንቺ ወራዳ ብሎ ያላላትና ያላደረገው ነገር የለም። አሁን ተምት በጣም አደገኛና በጣም ክፉ ሰው ሁኗል። ምክንያቱም የዚህ ሁሉ መረጃ ቆስቋሽና የዚህ ሁሉ መረጃ የደረሰችው የዚህ ሁሉ ነገረኛና እንዲሁም ደግሞ ሀብቷን ለመውረስ የፈለገችው ወይዘሪት ባዩሽ የልጅነት ጓደኛዋ ናት። እናም እንዴት እንደዝ ታደርገኛለሽ? እንዴት እዚህ ጣጣ ውስጥ ትከችኛለሽ? እኔ እኮ ጆሮ በጣም የምወደውና የማከብረው ወንድሜ ነው። ጎዳና ላይ ለብዙ ዓመታት አብረን ሰርተን አብረን ኑረን አብረን ብዙ ነገሮችን አሳልፈናል። ትሰምኛለሽ? አንቺ እኮ እንዳጣራሁት ከሆነ የገዛ ጓደኛሽን ነው የከዳሻት፣ እና አንቺ በጣም ካሃድና በጣም መጥፎ ሴት ነሽ እያለ ያላላት ጉድ የለም። በጣም ታሳፍር እኔ እኮ ሌላ መስሎኝ ነው እንጂ በዛ ላይ የገዛ ወንድሜ አሴል ወይም ደግሞ ጆሮ ያፈቅራታል እና እንዴት ነው ፊታቸውን የማየው? እንዴት ነው እስኪ ንገሪኝ። አንቺ ግን ይህን ሁሉ ካደረግሽ በኋላ እንኳ አሁንም ጭራሽ የአባቷን ሕክምና ወደ ስምንት ሺህ ብር ወደ ስምንት መቶ ሺህ ብር አሸጋግረሸዋል ያንቺስ ክፋትና ያንቺ መጥፎነትስ እያደር በጣም ጠና እንደው ምን አይነት የትነሽ እያለ በጣም ተናደደ። አያት ጌቱ አቮካዶ አንጥታ እርግብንና ሀናን ፈተሸቻቸው። እናም እርግብ በጣም ነው የምወደው ብላ አቮካዶውን ስትበላ ሀኒቾ ግን እኔ በፍጹም አቮካዶውን ከምበላ በፍጹም ጾሜን ባድር ጾሜን ብውል ይሻለኛል አቮካዶ አልወድም ስትል አያት የገዛ የልጅ ልጇ መሆኗን አወቀች እና ነገሮችን ከውጭ ሁና ለማስተካከል መሄድ አለብኝ ብላ የሆዷን በሆዷ አድርጋ ሄደች። ይህ ሁሉ ፈተና ስትፈትናቸው ማንም ስለሌለ አያትዬቱ እገዛ ልጇ ላይ ኤሜልያት ላይ እየተደረገባት ያለውን ነገር ለማጥናት እየፈለገች ነው። ለምን ብትሉ ባለፈው ራሱ ሰላም እያያት ቆይ በባለፈው ሜላት እኮ እረስታኛለች ስትይ አልገባኝም ብላ ስጠይቃት፣ አለ አደለ አንቺ ስትመጪ አልነገረችኝ፣ እንደገና መስፍን ሲመጣ አልነገረችኝ። በጣም ድብቅ ሰው ሆናብኛለይ ብላ ስትላት ምን ዋጋ አለው የእናንተ ጓደኝነት እኮ። አረ ተይ ጓደኝነትማ በእኛ ዘመን ቀረ። አሁን ትሄጅልኝ ወይስ እኔ ልሄድ ብላ ስጠይቃት፣ አረን እሄዳለሁኝ። አዎ እዛው ጓደኛሽን ብትፈልጋት ይሻላል፣ ብላ በጣም አቅያቀር አወጣችባት። እናም ይች ልጅ ግን ቆይ ምን እያደረገች ነው? ምክንያቱም ይህች ልጅ ይሄንን መረጃ ይሄንን መረጃ ብቻዋን እንደማታደርገው አውቃለሁ እርግብ። ስለዚህ ይሄማ ነገር ከበስተኋላዋ የሆነ ሴራና የሆነ መጥፎ ነገር አለ። እናም ድርጊቱ ቤተሰቦችን አስቀድሞ ከሚበጠብጥ እኔ ከውጭ ልሄድና እንደምንም ብዬ ማረጋገጥ አለብኝ። ስለዚህ ሄርኩልበል እንጂ ወደ ሀገሬ አልሄድም ብለው ልክ እንደሚሄዱ እንደምን ነው እኔም ቤት አለኝ እኮ መሄድ አለብኝ ብለው አስመስለው ከቤት መውጣታቸው እንዴት ተረጋገጠ ነው። ነገር ግን ማዘሯ ወይም ደግሞ የሰላም እያያት በፍጹም ወደ ሀገራቸው አልሄዱም እርግብንና ከእርግ የእርግብን ግብር አበሮች ከጆሮ ጋር ተመሳስላ ከጆሮ ጋር አብረው ሰርተው ጉዱን ለማውጣት ደፋ ቀና እያሉ ይገኛሉ። እናም ሀንቾ በጣም ይቅርታ። ምክንያቱም አንቺ እኔ የልጅ ልጅሽ እንደሆን እኮ ገና ካይንች ላይ ያስታውቃል። ነገር ግን እሱን አሁን ላይ ማድረግ አልቻልኩም፣ በምን ሁኔታ እንኳ እንደሆነ ብላ ስትጠይቃት ችግር የለውም የኔ ውድ ልጅ፣ ብቻ አባትሽን ፈጣሪ ማረው ብላ ስትላል እንግዲያማ፣ ሂጂ አሁን አሁን ወይዘሪት እትዬ ይጠብቁሻል፣ አሁን መሄድ አለብሽ ብላ አያቷን ተሰናበተች። አያቷ ግን ውስጧ በጣም ቅር እያላትና ልጇ መሆኗን እያወቀች ነገር ግን በሜላት በድርቅና ምክንያት ምንም ይሁን ምን በጣም እየተናደደች ትገኛለች። ቤተሰብ ሰላም ሰላም፣ ውድና እየተከበራችሁ ሄታ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል በጣም አስተማሪውና ቁም ነገር የምንይዝበት እንዲሁም ኦደንስ በሙሉ የተንጫጫበት እንደውም ደራሲው እንዴ፣ አሁንስ መጥፎ ነገሮችን እያጎላ ጥሩ ነገሮችን ደግሞ ወደታች ዝቅ እያደረገ ነው እያሉ በየሁሉም ላይ ተቃውሞ እያስነሳ ነው። ነገር ግን እዚህ ላይ በጣም ብዙ ነገር የምንማረው ነገር አለን። ምክንያቱም አንዳንዴ ጓደኞቻችንንም ሆነ የቅርብ እና ቃለም ማለት ከንቱ ልፋት ነው። ምክንያቱም እየሳቁ ልክ እንደ ባዩሽ የሚገሉ በጣም ብዙ ሰዎች አሉ ማለት ነው። እናም ለገንዘብ ብለው አንዱ ባንዱ ላይ እውነት ዘመኑን ራሱ ያስታውሳል። አንዱ ባንዱ ላይ ምን ያህል ጭካኔና ምን ያህል አረመኔነት እንዳለ፣ እንዲሁም ለገንዘብ ብሎ ጓደኝነትን መካድ አብሮ አደግን ክፉ እንደግን አብረው ያሳለፉ ጓደኝነትን ያስተምራል ማለት ነው። እና የወይዘሪት ሜላት ደግሞ ድርቅና በጣም በጣም ነው የበዛው። ሀኒቾ እንግዲህ ምንም እንኳ ባይሳካላት ነገር ግን ምንም ችግር የለውም። ምክንያቱም ከዚህ በኋላ ምንም ይሁን ምን አባየን እኮ ትቼ እንደማልሄድ አውቃለሁ። ነገር ግን እውነቱን ለማወቅ ብዬ ነው። እውነቱ ደግሞ እኔ እንደጠበኩት ስላልሆነ ምንም አልከፋኝም። እኔ በጣም ጠንካራ እና ለአባቴ ደግሞ የሚያስፈልገውን ማድረግ አለብኝ። ይሄን ነገር መርሳት አለብኝ በቃ እንዳልተፈጠረ። ድሮስ ለምንድን ነው እንደዚህ አይነት ጣጣ ውስጥ እየገባሁት እያለች? ሀኒቾ በጣም እራሷን እየጸጸሰች ነው። ግን ደግሞ በቃ ምንም ይሁን ምንም ሰላምዬና ምላሴ ከእኔ እንዳይርቁ የቻልኩትን በሙሉ አደርጋለሁ። እንደማያምኑ አውቃለሁ፣ ነገር ግን የእውነትም መወለድ ቋንቋ ነው ካሉና የበፊቱን ቃል የገቡልኝን የሚፈጽሙ ከሆነ ምንም ችግር የለውም። እንግዲህ አንድ ቀን ወይዘሪት ሜላት አይኗ አብርቶላት ትክክለኛ ልጇ እንደሆንኩኝ ልታውቅም ላታውቅም ትችላለች። ግን አባየን ብቻ ይሻለው ብላ ሀኒቹም እየከፋትም ቢሆን አባቷን ለማሳከም ወስና ቆርጣ ተነስታለች። አባቷ እንግዲህ ገና አሁን ያው ትክክለኛውን እና ዋናውን ሕክምና ገና ስላላደረጉ መንቀትም እየቻሉ አይደለም። ተምች እራሱን እየወቀሰ ይገኛል። ጓደኛዬን እኔም እኮ ከወይዘሪት ባዩሽ ምንም አልተናነስኩም። ጓደኛዬን ከዳሁት፣ ደኛዬን ከዳሁት። ምን ብዬሽ ነው? እስኪ አይኑን የማየው እንዴት ነው? እኔ የሀንቾን መረጃ እኔ ነኝ የሰረኩት፣ እኔ ነኝ አንገቷን ያስደፋሁት ብዬ ምለው እያለ እንደዚህ እንደ ሲጋራ ነው ቁርጥርጥርጥ አድርጌ የምጥልህ እያለ የአባባለው ልጅ ራሱን እየወቀሰ ይገኛል። ግራ የተጋባው ጆሮ ቆይሄ ልጅ ምን ሆኖ ነው እውነት ፋዘር ሲነቃ እስር ቤት ነበርኩ ብሎ መናገር ፈርቶ ነው? ግን እኮ ፋዘር በጣም የተማሩ እና ራዲያ ናቸው ሊረዱት ይችላሉ። ቆይ ምንድን ነው እያለ ግራ ተገብቷል። ጆሮ ምንም ቢሆን እንኳ አሁን ላይ እውነትም ሀኒቾ ውጤት እንደተቀየረባት ስለነገረው ተምች ምንም ሆነ ምንም እንደምንም ምንም ያንን እውነት ማውጣት አለበት። ያነ ነው ትክክለኛ ጓደኝነት አለ ብለን እኛም የምናምነው ምክንያቱም የወይዘሪት ባዩሽ ጓደኝነት መጥፎነት ነው እንጂ የሚያስተምረን ጥሩነት አይደለም። እናም ጥሩ ሰው እንዳለ ሁሉ መጥፎ ሰው አለ ብለን እኛም የምናስበውም እንዲሁም ለወደፊት ትምህርት የሚሆነን ተምች ሁሉንም ነገር ማውጣት አለበት ብለን እንገምታለን። እናንተስ ምን ትገምታላችሁ? የኔ ምርጥ ምርጥ ኦደንሶች፣ እንግዲህ ሀንዬ አባዬ በቃ መሻል አለብህ። እባክህ አባ መንቃት አለብህ። በጣም ብዙ ነገሮች የምነግርህ ነገር አለኝ እና እባክህ ንቃ እያለች አባቷን ተደፍታ ታወራለች። የእውነት አባቷ በስመመን የሚሰማት ይመስላችኋል? እኔ ግን አባቷ ከዶሮ ጋር ያወራችውን በሙሉ የሚሰማት ይመስለኛል። የተፈጠረውን ነገር በሙሉ ምንም ቢሆን እንደው ፋዘር በፍጹም ሊተኙ አይችሉም። እንደው በስመመን ውስጥ ሆነው ሁሉንም ነገር የሚያውና ወይዘሪት ባዩሽን እንደው እንደሚያኮናንባት ተስፋ አደርጋለሁኝ። ብቻ ግን በጣም ያሳዝናል። እናም ሰላምዬ መጣችና እንዴ ሰላምዬ መጣሽ እንዴ ስትላት አዎ እንዴ ምን ለማለት ፈልገሽ ነው ሀኒዬ? ቆይ በዚህ ሰዓት እንዴት አድርጌ እተውሻለሁኝ? ብላ ጠየቀቻት። ምን ላርግ ብለሽ ነው? ውጤቱ እኛ እንዳሰብነው ስላልሆነ ነዋ። ምክንያቱም እውነቱን ስታቁ አንቺና ምላሴ የምትርቁኝ እኮ መስሎኝ ነበረ። አረ በፍፁም እኛ ከመቼ ወዲህ ነው የምንርቅሽ? ግን እትዬ እኮ እንደውም ቀጣፊና ሌባ አጭበርባሪ ብለውኛል። በዛ ላይ የሕክምናው ይሄን ያህል ብርማ ሲሆን ተጨመረብኝ አለበት። እማዬ ምን ትሆናለይ ብለሽ ነው? ነገር ግን እኔና ምላሴ መቸም ቢሆን አንተውሽም። አሁን ልቅስ ምግብ በልተሻል እንደ ስትላት አይ አልበላሁም በቃ ኔ ህጀል አንጣም ሰላምዬ ቀረተኝ እንዲ ከዚህ በኋላ ደግሞ አመሰግናለሁ ስትላት፣ ከዚህ በኋላ አመሰግናለሁ እንዳትይኝ። ምክንያቱም አንችና እኔ እህት አማቾች ነን። እኔ መቸም ቢሆን አንችን በማንም ልቀይርሽ አልችልም። የፈለገ የፈለገውን ሰው የመምረጥ መብት አለው። ምክንያቱም ማንኛውም ሰው ተገዶ መኖር አይችልም። እማየም እርግብ እርግብን መርጣለች። እኔ ደግሞ አንቺ መርጫለሁኝ። አሁን ራሱ እርግብ ስለ ሁኔታው እያወራችኝ ነው። ትቻት የመጣሁት ይህን ያህል አዎ ውዴ ቻና ላይ ቤተሰቦች፣ የዛሬው ድራማ ይህንን ይመስል። በቀጣይ እስከምንገለች